ሰላም ያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ዛሬም እንግዲህ እንደተለመደው በሌላ እናንተን ይጠቅማሉ በምላቸው መረጃ ወደ እናንተ ብቅ ብያለሁ። ዛሬ ደግሞ በጣም ቆንጆ የሆነ ትምህርት ነው የምሰጣችሁ። እጅግ በጣም ተወዱታላችሁ። ዛሬ ስለ አንድ ህርባል ነው ማስተምራችሁ። ይሄ ህርባል በጣም በአብዛኞቻችሁ ቤት ውስጥ በብዙ ቦታ ላይ የሚገኝ የሀረግ አይነት ነው። ግን ብዙ ጊዜ እየተጨፈጨፈ የሚጣል ማንም መድኃኒትነቱን የማያቀው የሀረግ አይነት ነው። ግን ደግሞ በቀላሉ በየትኛውም ቦታ ላይ ያለ ነው። ዛሬ ስለዚህ ሀረግ ነው የምንማረው። ፓሽን ፍላወር ይባላል በእንግሊዘኛ። በአማርኛ ምን እንደሚባል አላቀውም። ዛሬ ስለዚህ ሀረግ እንማራለን። ምናልባት እዚህ ጋ የምትታያችው አበባዋን ስታዩዋት ሀረጉን በአብዛኛው የምታውቋት ይመስለኛል። ፓሽን ፍላወር ብለን የምንጠራት በየትኛውም ቦታ ላይ በሐረግ ደረጃ ላይ የምትገኝ ነው። በቅጠል ደረጃ ደግሞ ስናያት አረጓ እንደዚህ አይነት አረግ ናት የምታዩት ናት። አበባዋ እንደዚህ አይነት አበባ ናት፣ ይህንን ይመስላል። ፍሬም አላት ፍራፍሬ፣ የራሷ እንደዚህ አይነት ፍሬዎች ያሏት፣ መጨረሻ ላይ እየቀላ ነው የሚሄደው። እነዚህ ነገሮች ፍሬውም ይሄ ሙሉ ቅጠሉም ግንዱም እነዚህ ግንዶቹ በአጠቃላይ እጅግ በጣም ለሕይወታችን አስፈላጊ ከምንለው የህርባል አይነቶች ናቸውና ስለዚህ ህርባል በደንብ እንማራለን። ስለዚህም ስለሚያፈራው ፍሬ የጤና በረከቱን በደንብ አድርገን እንማራለን። ቅጠሎቹና ግንዶቹ በአንድ ላይ ደግሞ ሆነው የሚሰጡትን የጤና ጥቅሞችን አብረን እንማራለን። እንግዲህ ይህ ሀረግ በየቦታው የሚገኝ ሀረግ ነው፣ ግን ጥቅሞቹን በአብዛኞቻችን አናውቀውም። ከዛሬ በኋላ ጥቅሙን እናያለን፣ የጎንዮሽ ጉዳቱን እናያለን፣ ከመድሃኒት ጋር ያለውን መስተጋብርንም አብረን እናያለን፣ መውሰድ የሌለባቸውንም ሰዎች ደግሞ አብረን እናያለን፣ መጠኑን እናያለን፣ እንዴት እንጠቀመው የሚለውንም ሁሉ እናያለን ማለት ነው። ከዛ በፊት እንግዲህ የሚሰጠውን ጠቀሜታ ባጭሩ ልግለጽላችሁና እንዴት እንደምናዘጋጀው ደግሞ እንነጋገራለን ማለት ነው። እንግዲህ ፓሽን ፍላወር ወይንም ደግሞ በአማርኛ ሀረግ ብለን እንጥራው ስያሜውን እስ ብዙም የምናቀው አይደለም። መገኛው የመጀመሪያ መገኛው ፔሩ ላይ እንደሆነ ነው መዛግብቶች የሚያስረዱት ይሄ ፓሽን ፍላወር በዘመናዊው በባህላዊው፣ እስከ ዛሬ ድረስ ህክምናን እየሰጠ ያለ የህርብ አይነት ነው። አሁንም ቢሆን ጥቅም ላይ ይውላል። በባህላዊም ይውላል፣ እንደገናም በዘመናዊም ደግሞ በመድኃኒት መልክ ተሰርቶ በፋርማሲ ደረጃ እስከ መሰጠት ደረጃ ይደርሳል። በህርባሊስቶችም ደግሞ የተዘጋጀ በካፕሱል መልክ ሊሆን ይችላል፣ በቴንክቸር መልክ ሊሆን ይችላል፣ በሻይ መልክም ሊሆን ይችላል። እየተዘጋጀ የሚሸጥ ነው እና በጣም ተወዳጅ ነው፣ ተፈላጊ የኸርብ አይነት ነው ማለት ነው። ብዙ ጊዜ አይምሮን ለማረጋጋት የነርቭ ስርዓትን ለማረጋጋት በጣም የሚጠቀሙበት በዚህ ነው እና በተለይም አንቲ ስፓስሞዲክ የሚባለውን የሚያሟላ ስለሆነ ብዙ ጊዜ ጥቅም ላይ የሚውል ነው። በዋነኛነት ለነርቭ ስርዓት አጋዥ መሆኑ ነው። ትልቁን በዘመናዊ መልክ ተሰርቶም የሚመጣው ለነርቭ ስርዓቶች በጣም አጋዥ በመሆኑ ነው። እንግዲህ ቁልፍ ጥቅሞች ተብለው ከሚጠቀሱት በጣም በርካታ ናቸው። ጥቂቶቹን እናወራለን። አንዱ ከጭንቀት ለመገላገል የምንጠቀምበት የህርብ አይነት ነው። በተለይ አይምሮን ለማረጋጋት ወሳኝ የሆነ የህርብ አይነት ነው። በተለይ አበባዎቹ ቅድም ያሳየኋችሁ ብዙዎቻችሁ በቤታችሁም ስላለ ታውቁታላችሁ እና የሚታይ ነው። እነዚህ አበባዎች ይሰበሰቡና እንዴት እንደሚሰሩ መጨረሻ ላይ ነግራችኋለሁ። አበባውም ቅጠሉም ይሄ ፍሬውም እንዴት መጠቀም እንዳለብን በደንብ በዝርዝር ነግራችኋለሁ። በተለይ እነዚህ አበባዎቹ የጭንቀት ምልክቶችን ለመቀነስ ታዋቂ የተፈጥሮ መድኃኒቶች ናቸው። አበቦቹ ብቻቸውን ነው ብዙ ጊዜ የሚሰሩት። ከነዚህም ጋር ተቀላቅሎ በሻይ መልክ እንወስደዋለን። ግን በዋነኛነት ብቻውን እንዴት እንደሚሰራ ከማር ጋራ ይሰራል ከአልኮል ጋር ይሰራል። እንዴት እንደሚሰራ እነግራቸዋለሁ በቤታችሁ ማዘጋጀት እንድትችሉ ማለት ነው። ሌላው የእንቅልፍ ጥራት ላለበት ሰው የእንቅልፍ ጥራት ሲባል ብዙ ጊዜ በቅዠት የምናሳልፈው ምቾት በማጣት ቶሎ በመንቃት ወሰድ መለስ የሚያደርግ ከተኝተንም ከተነሳም በኋላ ልክ እንትን አንጎበር ነው የሚባለው መጠጥ ጠጥቶ ጠዋት ላይ የሚያማ አይነት ስሜት እንዲሰማን የሚያደርገውን ነገሮች በሙሉ ማስቀረት የሚችሉ ጥራት ያለውን እንቅልፍ እንድንወስድ የሚያደርግ በጣም ቆንጆ የአበባ አይነት ነው። በኋላ በጎንዮሽ ጉዳቱ ላይ በጥቂቱ የምናነሳው ነገር አለ። በተለይ ከመድሃኒቶች ጋር ሲሆን ከፍተኛ የሆነ የጎንዮሽ ጉዳት አለው እና በኋላ በደንብ አስረዳችኋለሁ። አሁን ጥቅሙን እናውራው። ስለዚህ ለነርቭ ስርዓት ድጋፍ በጣም ወሳኝ የሆነ የአበባ አይነት ነው። የነርቭ ስርዓትን ያስታግሳል፣ ይረዳል። የነርቭ ብስጭትን መኮማተርን እጅግ በጣም የመከላከል ሪላክስ የማድረግ አቅም አለው። አንዳንድ ጊዜ ደግሞ ዝም ብሎ የሀሳብ ውጥረት ምን እንደምናስብ አናውቅም፣ ግን አይምሯችን በጣም ቢዚ የሚሆንበት ጊዜ አለና ለሱም ቢሆን እጅግ በጣም ተመራጭ የሆነ የሄርባል አይነት ነው። ሌላው ይሄ የስፓስሞዲክ ኮንዲሽን የሚባሉ አሉ። ለነዛም እጅግ በጣም ጠቃሚ የሆነ የህርባል አይነት ነው። በተለይ የዚህ አይነት ችግር ያለባቸው ሰዎች የሰውነት ውስጥ ውጥረት በከፍተኛ ሁኔታ የሚታይባቸው ናቸው እና ይህንን ውጥረት ለማርገብ እጅግ ተመራጭ የሆነ የህርባል አይነት ነው። ሌላው ከውጥረት ጋር ተያይዞ የሚመጣ የምግብ መፈጨት ችግር አለ። እሱንም ለመከላከል በጣም ተወዳጅ የሆነ የኸርባል አይነት ነው አስምንም እንደዚህ ለመከላከል ለከፍተኛ ለሆኑ ሳሎች ደግሞ በሻይ መልክ ሲወሰድ እጅግ በጣም የሚጠቅም ነው ሌላው ለደም ግፊት ነው በጣም እነዚህ እንግዲህ ቁልፍ ቁልፍ ብዬ የያዝኳቸው ነው በኋላ በሀይል ደግሞ በኸርባል ደረጃ ደግሞ የተሰጡትን እነግራቸዋለሁ ይሄ በዘመናዊ ህክምና የተሰራባቸው ናቸው ሌላው ለደም ግፊት ነው በአበባ ውስጥ ያሉ ውህዶች በተለይ የደም ግፊትን የመቀነስ አዝማሚያ አላቸው የልብ ምትን ይቆጣጠራሉ በተለይም ከጭንቀትና ከጭንቀት ጋር በተያያዘ የሚመጡ የልብ ህመሞችን የመደገፍ አቅም አለው ይሄ በተለይ ለደም አይነት ኤዎች ብዙ ጭንቀትን የሚያስተናግዱ ስለሆነ ለነሱ በተለይ እጅግ በጣም ጠቃሚ ነው የሚሆነው ሌላው በጣም ይሄ ህርባል የሚጠቅመው ኤዲኤችዲ የሚባለው የህፃናት ላይ የሚታይ ችግር አለ አክቹዋሊ በህርቡ ደረጃ እድሜያቸው ከ ስምንት በታች ለሆኑ መስጣት አንችልም። ግን በዚህ ችግር ውስጥ ላሉ ሰዎች በተለይ እድሜያቸው ከፍ ላለ እንደነገርኳቸው ለነሱ ይሄ ትኩረትን የመስጠት ችግር ላለባቸው፣ የማስታወስ ችግር ላለባቸው በመመሪያ ወይም በደንብ መሰረት ወይም በህግ መሰረት መሄድ የማይችሉ ሰዎች አሉ። ሃይፐር አክቲቭ ለሆኑ ልጆች ለእንደነዚህ አይነት አንዳንዶቹ ደግሞ ያለማቋረጥ የሚያወሩ ልጆች አሉና ለእንደነዚህ አይነት ልጆች እጅግ በጣም ጠቃሚ ነው። ነገር ግን በባለሙያ ተቀምሞ ሲሰጥ ነው። በቤት ውስጥ በእናንተ ደረጃ ይህንን ለልጆች መስጠት በጣም ተገቢነት የለው። የግድ ባለሙያ በሚሰጠው ልክ መጠን ነው የሚሰጠው ለእንደነዚህ አይነት ልጆች ሲሆን እድሜያቸው ከ18 ዓመት በላይ ለሆኑ ግን ልክ ኖርማል ሰው እንደሚወስደው ምንም አይነት መድኃኒት የማይወስዱ ከሆነ መስጠት ይቻላል። መድኃኒት የሚወስዱ ከሆነ ግን በፍጹም የሚሰጥ ሊሆን አይችልም። እዚህ ጋር በጣም ጥንቃቄ ልታደርጉ ይገባል። ለሕፃናት ያለ ህርባሊስት ወይንም ደግሞ ያለ ባለሙያ በምንም አይነት መልኩ በቤት ውስጥ እንድትሞክሩት አይመከርም። እንግዲህ ይሄ ቅጠል ከአምስት መቶ በላይ ዝርያ ያለው ብዙ ዝርያዎች ናቸው ያሉት። በኛ ሀገር ያለው ግን ለእንደዚህ አይነት ጥቅም የሚውለው መጠቀም እንችላለን። ሌላው ምናልባት በጣም ሞስት ኢፌክቲቭ ተብሎ በህርባሊስት ደረጃ የምናክምበት በጣም ጥሩ ውጤትንም እያሳየው አንደኛው የሆርሞን ባላንስን ለማስተካከል ነው። በተለይ በሴቶች እህቶቻችን ላይ የሆርሞን ባላንስ ችግር ሲመጣ እንደነዚህ አይነት ቴንክቸሮችንም ወይም ደግሞ በሻይ መልክ ደግሞ እንዲጠቀሙት እናደርጋለን። ሌላው ይሄ መንቀጥቀጥ ያለባቸው ሰዎች በስትሮክ ሊሆን ይችላል፣ በተለያየ ምክንያት በነርቭ መጎዳት ችግር ሊሆን ይችላል። ለእነሱ በጣም የሚረዳ ነው። በሶስተኛ ደረጃ ለአስም ህመምተኞች የሚረዳ ነው። እንግዲህ ይህ በሞስት ኢፌክቲቭ የምንለው ነው። ከባድ ሳል ላለባቸውም ሰዎች ይህ ነገር ይሰጣቸዋል። ሌላው የእንቅልፍ ማጣት ችግር ላለባቸው በሞስት ኢፌክቲቭ የተያዘ ነው። ሌላው የጥርስ ችግር የጥርስ ህመም ላለባቸው ሰዎች በሞስት ኢፌክቲቭ ውስጥ ተካቶ የሚሰጥ የኸርባል መድኃኒት ነው። ሌላው ኢፌክቲቭ ነው ደግሞ የምንለው ቅድም ኤዲ ኤችዲ ብለን የተናገር ነው። ለእንደዚህ አይነት መልኩ ይሰራል። ለካንሰር ህመሞችም በተለይም ለሳምባ ካንሰሮች ይሄ በመድኃኒትነት መልክ ይሰራል። የአይን ህመም ሲኖር በመድኃኒትነት መልክ ይሰራል። ለራስ ምታት፣ ለልብ ችግር፣ ለአጥንት ህመም፣ ለኮሌራም የሚሆን ነው። ፍሉም ካለ ለፍሉ የሚሆን ነው። ሌላው ከኤች አይ ቪ ኤድስ ጋር ተያይዞ የሚመጡ ጉዳቶችን ለመቀነስ የሚረዳ ነው። በተለይም ደግሞ ይሄ አልማዝ ባለ ጭራ ብለን ብዙ ጊዜ የምንጠራው ህርፐስ ዞስተር እሱን በቅጠሉ ላይ ባለው ሁኔታ አክሞ ያንን ነገር ማስቀረት ይቻላል። ያም ብቻ ሳይሆን ሄርፐስ ዞስተር ከታከመ በኋላ ብዙ ጊዜ ቆዳ ላይ ከተራገፈ እና ከደረቀ በኋላ በነርቭ ስርዓቶች ውስጥ ተደብቆ የሚቆይ የህርፐስ አይነት ነውእና እንደነዚህ አይነት ህመሞችን በሱ የሚመጣውን ጉዳቶችን ለመቀነስ የዚህ ሻይ በጣም ወሳኝነት አለው እና ብዙ ጊዜ ከኤችአይቪ ወይም ኢሚዩን ሲስተማችን ሲዳከም ህርፐስ ዞስተር ወይም አልማዝ ባለጭራ ብለን የምንጠራው የህርፐስ አይነት ይወጣል። ስለዚህ እሱን ነገር ለማከምና ከህመሙ በኋላ የሚያመጣው ህመም አለ ውስጥ የማይወጣ እሱን ለማከም በጣም ቆንጆ የኸርባል አይነት ነው። ሌላው ለብሬን ስትሮክ ነው። ብሬን ስትሮክ ለተመቱ ሰዎች ይሄ ሻይ በጣም ያገዛል። ለወር አበባ መዛባት በጣም ቆንጆ የሆነ ነው። ሌላው ለማይግሬን እና ለጀርባ ህመም በጣም ቆንጆ የሆነ የኸርባል አይነት ነው። እንግዲህ እነዚህ የዘረዘርኳቸው ኢፌክቲቭ ናቸው። ሞስት ኢፌክቲቭ አለ እንደገናም ደግሞ ኢፌክቲቭ ብለን የምንጠራው ነው። ስለዚህ ለእንደዚህ አይነት ህመሞች በሙሉ የሚሆን ነው በአብዛኛው በቤታችሁ ታዘጋጁታላችሁ። ግን አንዳንዶቹ በህርባሊስት ኦርደር የሚደረጉ ናቸው። እንደ ህመሙ አይነት የሚሰጡ ስለሆነ ማማከር በጣም ተገቢ ነው፣ በድፍረት ከመውሰድ ማለት ነው። ሌላው የምናየው የቅጠሉን ዚህን ይህን ያህል ከተማማርን ሌላው የምናየው ስለዚህ ስለ ፍሬው ነው። ፍሬው በጣም ይበስላል፣ በኋላ ይቀላል። ሲቀላ እንደዚሁም መብላት የሚቻል የህርባል አይነት ነው። ብዙም የሚያስጨንቅ ጉዳት የሚያመጣ አይደለም። በተለይ ይች ውስጧ እንደዚህ ተደርጋ ትወጣለች፣ በጣም ጣፋጭ ናት። ከነ ፍሬው እየቆረጠመ መውሰድ ነው። ምንም የሚያመጣው ነገር የለም። በጣም አሪፍ ናት ማለት ነው። ያው ካላያችሁ ስለማታምኑ አይታችሁ እንድትወስዱት ነው የሚያስፈልገው አንዳንድ መረር ይላል በጣም ካልበሰለ በጣም የሚያምር ፍሬ ነው ውስጥ ያለው ይህንን ነገር መጠቀም ይቻላል አድርቆን በሻይ መልክ መጠቀም ይቻላል ከዚህ ከገለባው ጋር አብሮ ማለት ነው እነዚህ ገለባዎቹ በጣም ጠቃሚ ስለሆኑ አድርቀንም መጠቀም እንችላለን ከፈለግንም ደግሞ እንደሻይ አድርገን መጠቀም እንችላለን ማለት ነው በጣም ቆንጆ ጥቅም ያለው ነው። ብዙ ጊዜ የምንጥለው ነገር ነው፣ የሚጠቅም አይመስለንም። ሲበስል በጣም ጣፋጭ ይሆናል። በተረፈ ውስጡ ደስ የሚል ቀይ ፍሬ ነው፣ በጣም ቆንጅዬ ነው። እሱን ከነ ፍሬው አንዷ መብላት በቂ ነው። እንግዲህ የፍሬው በጣም በርካታ የጤና በረከቶች አሉት። ከዚህ በኋላ የምንነጋገረው እሱን ነው። የምታገኙት ከሆነ እንድትጠቀሙበት አበረታታችኋለሁ። ጥቅሙን ስትሰሙ ከዚህ በኋላ የትም ቦታ ላይ ብታገኙት አልፋችሁት የምትሄዱት የፍራፍሬ አይነት አይደለም። ስለዚህ እጅግ በጣም ጠቃሚ ነው። እሱን እንነጋገራለን ማለት ነው። እንግዲህ በዋነኛነት የዚህን ፍሬ መመገብ በዋነኛነት የሚሰጠን ጥቅም የበሽታ የመከላከል ስርዓታችን ከፍ ወዳለ ደረጃ እንዲያድግ ያደርጋል። ምክንያቱም በውስጡ የያዘው የቫይታሚኖች ጥርቅም የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል። ሌላው ለአይን ጤናና ለምግብ መፈጨት የሚደግፉ ሚኒራሎችን በውስጡ በመያዙ ነው። ለአይን ችግር፣ ለአይን ህመም እጅግ በጣም ጠቃሚ ነው። ይህንን ፍሬ አብዝተን በወሰድን ጊዜ እጅግ በጣም የሆነ የአይን ችግር ላለብን ሰዎች በጣም መፍትሄ ነው የሚሆነው። እንደገናም ደግሞ ጨጓራ ላይ የመፈጨት የምግብ መፈጨት ችግር ላለብን ሰዎች በጣም ቆንጆ የሆነ የፍሬ አይነት ነው። ሌላው ጸረ ባክቴሪያ ነው። በባክቴሪያ የሚመጡ ችግሮችን የማስወገድ አቅም አለው። በፋይበር እጅግ የበለጸገ ስለሆነ ለአንጀታችን እጅግ በጣም ጠቃሚ ነው። ሌላው ለልብ ጤና ነው። በተለይም በውስጡ ፖታሲየምና ማግኒዚየም ስላለው የልባችንን ጤና ከመጠበቅ አንጻር በጣም መልካም የሆነ የፍሬ አይነት ነው። ሌላው በቫይታሚኖች የበለጸገ ስለሆነ እጅግ በጣም በአንቲ ኦክሲደንት የበለጸገ ነው ማለት ነው። ይሄ ደግሞ ብዙ ችግሮቻችንን እንድንቀርፍ የሚረዳን ነው። ሌላው በውስጡ በጣም ሪች በሪች ደረጃ ታጭቆ የተያዘው የቫይታሚን ኤ እና ሲ ነው። ለዛ ነው ቅድም የተፈጥሮ የመከላከል አቅማችንን የማሳደግ አቅም አለው ብለን ያልነው። ሌላው እብጠትን የሚዋጋ ነው። እብጠት በብዙ ቦታ ላይ ይከሰታል። የሚታይ ያለ፣ የማይታይ ያለ። የማይታየው በውስጥ ያለን እብጠት ነው። አንጀት ላይ ሊሆን ይችላል። በተለያዩ ቦታዎች ላይ ያለ እብጠት ሊሆን ይችላል። እነዚህን እብጠቶች የመዋጋት አቅም ያለው የፍራፍሬ አይነት ነው። በሌላው ከፍተኛ የፋይበር ይዘቱ ሆኖ ለአንጀታችን ጠቃሚ ነው። እብጠትን ለመቀነስ አንዱ የሚረዳም በዛ መልኩ ነው። በተለይ ፍሬው ለምግብ መፈጨት በጣም ወሳኝ ነው። ቅድም ያሳየኋችሁ እንደዚህ ቀይ የሆነው የምታዩት የሚታያችሁ ከሆነ አላቅም፣ በቅላት ደረጃ በጣም የሚያማምር ነው ቅላቱ ደስ የሚል ቅላት ያለው ነው። ይሄንን መጠቀም በጣም ጠቃሚ ነው። በተለይ ለምግብ አልፈጭ ላለው ሰው እነዚህን ነገሮች ቶሎ ብሎ ዲመገብ ወዲያውኑ ዳይጀስት የመሆን አቅም አላቸው ማለት ነው። ስለዚህ ይህንን ፍሬው መጠቀም ተገቢ ነው የሚሆነው። ሌላው ከፍተኛ ኮሌስትሮል መጠን ላለብን ሰዎች የኮሌስትሮል መጠንን የመቀነስ አቅም ያለው ፍሬ ነው። እንግዲህ የሚጣል ነገር የለም ማለት ነው። ሌላው ቅድም ለልብ ጤና ነው። የፖታሲየም ይዘቱ የደም ስሮችን ዘና ለማድረግ በጣም ጥቅም አለው። በዚህ የተነሳ የደም ግፊትን ለመቆጣጠር የሚረዳ ነው። ሌላው የደም ስኳር መጫንን ዝቅ ለማድረግ ነው። ይሄ በጣም የኢንሱሊን ስሜትን የማረጋጋት አቅም አለው። በተለይ ታይፕ ዋን ዲያቤት ላላችሁ ሰዎች ጠቃሚ ነው። ዳይብቱ በጣም ደግሞ የተሻለ ጠቀሜታ ይኖረዋል። ዝቅተኛ ግላይሲሚክ ኢንዴክስ ስለሆነ በአመጋገብም ላይ የሚያመጣው ችግር የለም ማለት ነው። እንግዲህ የዚህ የፍራፍሬው የፍራፍሬው የጎንዮሽ ጉዳት አለ። የዚህኛው የብቻው ደግሞ የቅጠሉ የጎንዮሽ ጉዳት አለ። ሁለቱ የተለያዩ ናቸው። የሚያመሳስላቸውም የጎንዮሽ ጉዳት አለ። እንደገናም ደግሞ በብቻው ይሄኛው ለአንዳንድ ሰዎች የአለርጂክ ምንጭ ሊሆን ይችላል። አንዳንድ ሰዎች ላይ የአለርጂክ ምንጭ ይሆናል። በዚህ ምክንያት የቆዳ ማሳከክ አይነት ነገሮች ይኖሩታል እና እንደዚህ የሚያደርጋቸው ሰዎች ይህንን ነገር ከመውሰድ መቆጠብ በጣም ተገቢ ነው። ይህንም በወሰዳችሁም ጊዜ ደግሞ አንዳንድ ሰዎች ላይ የትንፋሽ ማጠር አይነት ነገር ካየ ይሄ ነገር አለርጂ ነው እና ለዛ ሰው አይስማማም። ሌላው የልብ ምት ድንገተኛ መጨመር ነገሮችን ካያችሁ እነዚህን ፍራፍሬዎችን መውሰድ ተገቢ አይደለም። ሌላው በጣም ጥንቃቄ የምናደርገው በሁለቱም የቅጠሉንም የዚህንም የአበባውንም ስንጠቀም መጠቀም የሌለብን በምንም አይነት መልኩ ነፍሰ ጡር እናቶችና የምታጠቡ እናቶች ይህንን ነገር መጠቀም በፍጹም የለባችሁም። ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው መጠቀም የሌለብን ሰዎች ከአይምሮ ጋር ተያይዞ የሚሰጡ መድኃኒቶች ካሉ ከነሱ ጋር በፍጹም አብሮ የሚሄድ ስላልሆነ እጅግ በጣም ጥንቃቄ ማድረግ ያስፈልገናል። ሌላው ማሽን ላይ የምትሰሩ ሰዎች፣ ትልልቅ መኪና ላይ የምትነዱ ሰዎች ይህንን ነገር ከመውሰዳችሁ በፊት መኪና ላለመንዳታችሁ፣ ማሽን ላይ ላለመስራታችሁ ጋራንትድ መሆን አለባችሁ ቀርታችሁ ቼክ ማድረግ አለባችሁ። አንዳንድ ጊዜ እንቅልፍን ያስተካክላልም ሲባል እንቅልፍን ሊያመጣ ይችላል፣ ዲዚነስን ሊጨምር ይችላል፣ ወይንም ደግሞ የአእምሮ መሳትን ሊያመጣ ይችላል እና መጀመሪያ በሙከራ ደረጃ እቤታችሁ ከተጠቀማችሁ በኋላ ይሄንን ነገር መጠቀም ያለባችሁ ያለበለዚያ የጎንዮሽ ጉዳቱ በቀላሉ የሚያገኛችሁ ሰዎች ከሆናችሁ ለጉዳት ስለሚዳርግ እንደዚህ ማሽን ላይና ሹፍርና ላይ የምትሰሩ ሰዎች ይህንን ነገር ከመውሰዳችሁ በፊት ራሳችሁን ቼክ ማድረግ ይኖርባችኋል ማለት ነው ለአንዳንድ ሰው እንግዲህ የድብታ የማዞር ግራ የመጋባት አይነት ስሜቶችን ሊያመጣበት ይችላል እንደዚህ አይነት ስሜት ያላችሁ ሰዎች ይህንን ነገር መውሰድ በፍጹም የለባችሁም ማለት ነው። በተለይ ቅድም እንደነገርኳችሁ መኪና የምትነዱ ትልልቅ ማሽነሪ ጋር የምትሰሩ ሰዎች ይህንን ወስዳችሁ በዛ አካባቢ አለመንዳት እንደገናም ደግሞ ወደ ማሽኖች ጋር አለመጠጋት በጣም ይመከራል ማለት ነው። ሌላው ለነርቭና ለአይምሮ መድኃኒት የምትወስዱ ሰዎች ከሱ ጋር አብሮ የማይሄድ ስለሆነ ይህንን መጠቀም የለባችሁም። ለሰጡር እናቶች አደራ እናንተ መውሰድ የለባችሁም። የምታጠቡ እናቶችን መውሰድ የለባችሁም። ለአንዳንዶቹ ላይ ፈጣን ልብ ምት ሊያመጣ ይችላል። ለእንቅልፍ ማጣት ሊያመጣ ይችላል። በተለይም ከሌላ መድኃኒቶች ጋር ስንወስድ የጉበት ችግር ያመጣል፣ እስከ ሞት ድረስ ሊያደርስ ይችላል። ይሄ ችግርና እጅግ በጣም ጥንቃቄ የሚያስፈልገው ስለሆነ እንደነዚህ አይነት መድኃኒቶችን የምትወስዱ ሰዎች እነዚህን የዚህን የህርባል ሻይም መጠቀም አጥብቆ የተከለከለ ነው ማለት ነው። ማንኛውንም ነገር ይሄ በህክምና የተሰጣችሁን መድኃኒት የሚያቋርጥ አይደለም፣ ህክምናችሁንም የሚተካ አይደለም። ጥንቃቄ ማድረግ ያስፈልጋል። ስንወስድም ደግሞ ከህክምና ባለሙያዎቻችን ጋራ ብንነጋገር በጣም የተሻለ ነው። ወይንም ደግሞ ያለባችሁን ችግር አማክራችሁ ይሆናል አይሆንም የሚለውን ደውላችሁ መጠየቅ ትችላላችሁ። ከኔ ጋራ መወያየት እንችላለን። በጣም ጥቅም አለው። በዛው ልክ ደግሞ ጥንቃቄ የሚያስፈልገው የህርብ አይነት ነው። ጥቅሙ ብዙም የጎላ ችግር አመጣ ባይባልም ግን ደግሞ ካለው ከውስጥ ኮንቴንት የተነሳ ጥንቃቄ የሚያስፈልገው በተለይም ከመድኃኒት ጋር ያለው ኢንተራክሽን በጣም ከበድ ስለሚል እንደዚህ መድኃኒት የምትወስዱ ሰዎች ባትወስዱ በጣም ይመረጣል። ለመውሰድም ካሰባችሁ ደግሞ በግልጽ ውይይት ተደርጎ መውሰድ በጣም ጥቅሙን ለማግኘት በቀላሉ እንድንረዳ ያደርገናል። እንግዲህ ወደ አሰራሮቹ ልውሰዳችሁ። ለሻይ ብዙ ጊዜ አንድ ሾርባ ማንኪያ የደረቀ ብታደርቁት ይመረጣል። ለሳይዙም ለአወሳሰዱ ማለት ነው። የደረቀ ሆኖ ቅንጥስጥስ ታደርጉታላችሁ። ሲደርቅ ቢቻል በብርሃን ጸሐይ በማይመታው ቦታ ላይ ቢደርቅ የተሻለ ነው። ማሽን ያለው በማሽኑ ማድረቅ የተሻለ ነው። ማሽን የሌለው ሰው ደግሞ ቅርጥፍጥፍ መደረግ አለበት። ይሄ ስለሚለዝ ከዛ በኋላ መሰባበር ይቀላል ማለት ነው ጥላ ወይም ጨለማ ቦታ ላይ ማድረግ ትችላላችሁ። የደረቀውን ግን ቢያንስ በመጠን ደረጃ ከሄድን፣ ከሁለት ግራም መብለጥ የለበትም። ከሁለት ግራም መብለጥ የለበትም። አለበለዚያም ደግሞ አንድ ሾርባ ማንኪያ ነው የምንጠቀመው። የደረቀውን ነው እያልኳችሁ ያለሁት። ስለዚህ በዛ መጠን ትጠቀማላችሁ። ቢቻል በግራም ብትጠቀሙ በጣም የተሻለ ነው። ግራም ማግኘት የማትችሉ ግን አንድ ሾርባ ማንኪያ መጠቀም ትችላላችሁ። ግራም ታገኙ ግን ከሁለት ግራም በላይ መጠቀም የለብንም። የሚወሰደውም ምንድን ነው የምናደርገው ሁለት ብርጭቆ ውሃ እናፈላለን። የፈላውን በዛችን ጨምራለን። ለአንድ ለ20 ደቂቃ እንጠብቀዋለን። በተለይ እስከ 15 ደቂቃ በቂው ነው። ከጠበቅን በኋላ አጥልለን፣ አብሮ አይፈላም በምንም አይነት መልኩ መቀመጥ ነው ያለበት፣ መዘብዘፍ ነው ያለበት። ከዛ አጥልለን ወደ መኝታ ከመሄዳችን በፊት አንድ ሰዓት በፊት ብንወስድ ይመረጣል ለእንቅልፍ የምንወስድ ሰዎች ከሆነን ማለት ነው ወደ መኝታ ከመሄዳችን አንድ ሰዓት በፊት ኖርማሊ ግን ለህመም ለተለያዩ ችግሮች የምንወስድ ከሆነ ከጠዋት ጀምረን የእንቅልፍ ሰዓት ከመድረሱ አንድ ሰዓት በፊት ሶስቴ መውሰድ ይቻላል ሶስቴ ሶስቴ መውሰድ ይቻላል ለእንቅልፍ ችግር ግን ከሆነ ለመኝታ ከመዘጋጀታችን በፊት አንድ የሾርባ ማንኪያ በተዘጋጀው መንገድ ወስዶ መተኛት ይቻላል ማለት ነው ሁልጊዜ ሙከራ አድርጉት አለርጂ የምትሆኑ ከሆነ እሱን ጠጥቶ መተኛት አስቸጋሪ ስለሚሆን ጠዋት ላይ መሞከር በጣም የተሻለ ነው አለርጂውን ለማወቅ ከዛ በኋላ ማታ ብትወስዱት ችግር አይፈጠርም ማለት ነው መጀመሪያ ግን ጠዋት አካባቢ አለርጂውን ቼክ ማድረግ ትችላላችሁ የአለርጂው ስሜት ካለ ግን ኢሚዲየትሊ መቋረጥ አለበት ሀኪምን ማማከር ያስፈልጋል ማለት ነው በቴንኪቸር መልክ የሚሰራለት ቴንኪቸሩ እንዴት ነው የሚሰራው? ቴንኪቸሩን ብዙ ጊዜ አበባውን ነው የምንጠቀመው። ቢቻል በአልኮል ነው የምንሰራው። ለምሳሌ ቮድካን ብንጠቀም ይህን ነገር ለመስራት አበባውን ግማሽ ያክል የምንዘፈዝፍበት ጠርሙስ ግማሽ ያክል አበባውን ከሞላን ቮድካውን ደግሞ ምንድነው የምናደረገው? ለምሳሌ ሁለት ኩባያ የሚወስድ ቢሆን ወይም አንድ ኩባያ ቮድካ ይወስዳል ብለን ብናስብ፣ አንድ ተመሳሳይ በሱ ኩባያ ተመሳሳይ አንድ ብርጭቆ ንጹሕ የታሸገ ውሃ እንቀላቀልበታለን። ግልጽ ነው። አንድ ለምሳሌ ይህንን አደረግን። አይጠቀጠቅም በእጅ እስከሚችለው ድረስ ግማሽ እናደርጓለን። በምናደርገው ጠርሙስ ክዳን ባለው ነገር እናደርጋለን ከሱ አናቱ ላይ እስኪ ውሃው አልኮሉ ከፍ እስኪል ድረስ ይደረጋል። ይህንን ሸፍኖት ከፍ እስኪል። ስለዚህ ያንን አልኮል መጠን ለመጨመር ሙሉውን አይደለም የምንጠቀመው አንድ ኩባያ እንወስዳለን። ለምሳሌ ጠርሙስ ሁለት ኩባያ የሚወስድ ከሆነ አንድ ኩባያ ቮድካ እንወስዳለን። አንድ ኩባያ ደግሞ ንጹህ የታሸገ ውሃ እናድርገና ቀላቅለን በእሱ አድርገን ዘግተን ለ15 ቀን መተው ነው ለ15 ቀን እንተዋለን። ከዛ ቀስ እያለ ከዚህ ውስጥ ያለውን ነገር እየመዘመዘ እየመዘመዘ ያወጣዋል። እሱን በጠብታ መልክ ነው የምንጠቀመው የምንጠቀመው ከ10 እስከ 15 ጠብታ እንጠቀማለን። አንዳንዴ ለካንሰር ለምናምን የምንጠቀመው ከሆነ እስከ 60 ጠብታ ሊሄድ ይችላል። እሱን በምክር ነው የሚሆነው፣ በእናንተ እንዳታረጉት። ኖርማሊ ግን በጠብታ ለመውሰድ በቤት ውስጥ ከ10 እስከ 15 ጠብታ እጅግ በጣም በቂ ነው ማለት ነው። ይህንን ስናዘጋጅ በዛ መልኩ እንጠቀማለን። ይህንን ስናዘጋጅ በሻይ መልክ ነው የሚዘጋጀው። በሙሉ ደርቆ በነገርኳችሁ መንገድ ታደርጉታላችሁ ማለት ነው። ሌላው በጣም የምነግራችሁ ነገር ይህንን ህርባል ከሌላ ህርባል ጋር ለመደባለቅ መሞከር ተገቢ አይደለም። ብቻውን ነው መጠቀም ያለባችሁ። አንዳንድ እርባሎች አሉ ከእሱ ጋር የሚደባለቁ ግን ሀገራችን ውስጥ የሉም እነሱ። ስለዚህ በሀገራችን ባለው ሁኔታ እነዚህን ነገሮች ስንጠቀም ከየትኛውም እርባል ጋር መደባለቅ የለብንም። ማጣፈጫ በጥቂቱ ማረን መጠቀም እንችላለን። በጣም በጥቂቱ ማለት ነው። ጣሙን እንዴት ነው፣ ህልም ህልም የሚል አባባል አላለን። ልክ በዛ ደረጃ መጠቀም እንችላለን። በተረፈ ግን እንደነገርኳችሁ የጎንዮሽ ጉዳቱ ላይ ጥንቃቄ ማድረግ ያስፈልጋል። ከምንም በላይ ሄርባሎችን ስንወስድ ዶሴጁ ወሳኝ ነው። እንደገና ከመድሃኒት ጋር ያለው መስተጋብር ወሳኝ ነው። እንደገና ከሌሎች እጽዋቶች ጋር ያለው ቁርኝትን ማወቅ በጣም ወሳኝ ነው በሄርባል አካሄድ ስለዚህ ሙሉ ሙሉን መረጃ ነው የሰጠኋችሁ። እንደነገርኳችሁ ጥንቃቄ በሚያስፈልገው ቦታ ላይ ጥንቃቄ አድርጋችሁ ብትጠቀሙት እጅግ ተወዳጅ የሆነ እጽዋት ነው እና ተጠቀሙት፣ ብዙ ጥቅም ታገኛላችሁ። በተለይ በጣም ከባድ ከባድ ህመም ላለባችሁ ቅድም የዘረዘርኳቸው ውስጥ በዚህ ችግር ውስጥ የምትሰቃዩ በደንብ አማክሩኝ በግልጽነት ላወያያችሁና እንድትጠቀሙበት ለማድረግ ሙሉ ፍቃደኛ ነኝ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ቦታ ላይ ጤና ይስጣችሁ። እንደተለመደው ቪዲዮ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። መልካሙን ሁሉ እመኝላችሁ።